አዴ ጓደኛ ነኝ ለማታቁኝ አብት ይባላለው ለምታቁኝ፣ ታቁኛላቸው። ዛሬ ደስ ማይል ሀሳብ ነው ወይ ደግሞ የሱስ ስሜት ይዞ የመጣውኝ በጣም የሚደብር የሚያስጠላ ስሜት ላይ ነኝ እና አዴ የሆነ ነገር የመርሳት የተናገርኩትን ነገር ማወራውም ነገር ሁሉ በቃ ማለት እንጃ ያልጠበኩትን ነገር ነው አሁን በእሱ ላይ እያየሁ ያለሁት። አዴ በጣም የማይሆን ስሜት ውስጥ ገብተዋል። አሁን ያለበት ነገሮች ሁሉ ልክ አደዱ። እና ምን እንደሆነ እኔ እንጃ። ከቃል ጋር ያላቸው ነገሮች ልክ እንዳልሆኑ የተሰማኝ ስሜቱም ማለት ያስ ሁሉ ነገር እኔ እንጃ። ይህን ስናገር በጣም እየደበረኝ ማለት እናንተ ፊት ይሄንን ያው ሁሉን ነገር ታውቃላችሁ ብዬ ነው ይሄንን ወደ ሚዲያ ይዤ የመጣውኝ እንጂ ማውራቱ ላይ አይጠበቅብኝም ነበርና። እና የሆነ ነገር ሳወራው ቁም ነገር አወራዋለሁ፣ እውነተኛ በቃ ያለውን ነገር እነግረዋለሁ። መልሶ የሚናገረው ነገር ልክ እንዳለ እና እንጃ። አዴ በጣም የመስማት አቅሙ በጣም ዝቅተኛ ሆኗል። የሆነ ነገር ይረሳል። የሆነ ነገር ሳወራ እና አሁን ከጎኔ እንደዚህ ሲቀመጥ ጤነኛ መስሏቸው መስሏችሁ ሊሆን ይችላል እና በዚህ አጋጣሚ ያው ቃልም በጣም የምትቀርቧት ሰዎች ያለውን ነገር በደንብ ብታወሯት እኔ ደስ ይለኛል። አሁን በአጋጣሚ እኔም ደውዬ ላታለሁ። እንደውም እሷ እኔ የደወልኩላት በሌላ ስልክ ነው የአዴ ስልክ ላይ በተደጋጋሚ እየደወለች እያስጨነቀች ነበረና እስቲ ዛሬ ላወራት ምን እንዳለ ችግሩን ለመፍታት እሞክራለሁ፣ ግን የሚሆን አይመስለኝም አሁን ያለበት ምን እንደሆነ እንጃ። ቃል ነገሮቹን አበላሽታለች፣ ጓደኛዬን። ማለት እኔ ሚዲያ ፊት እንደዚህ መናገር አልፈልግም፣ ግን ምን እንዳደረገችው አላቅም። ማለት ያልጠበቅኩት አብሬ ብዙ ነገሮች ስላሳለፍኩ ነው። እስከዛሬ በአዴ ላይ ራሴን እንደዚህ ግልጽ አድርጌ አላቅም። አሁን ያለውበት አሁን ያለበት ነገሮች ልክ እንዳልሆኑ ስሰማኝ እኔ እንጃ። ወንድ ልጅ ደግሞ እንዲህ ሲሆን ያስጠላል በጣም። እና ከናንተ በላይ ምንም ነገር ስለማላቅ ቃልን የምትቀርቧት ሁሉን ነገር በደንብ እንድታወሯት እኔ ለምናችኋለሁ፣ ጠይቃችኋለሁ። እና ቃልን አሁን እየጠበኳት ነው። ስትመጣ ያለውን ነገር ትነግረኛለች ብዬ ተስፋ አረጋለሁ። አዴም ወይ ቤተሰቦቹንም ጠርቻለሁ። በጣም ነው ያሳዘነኝ ማለት ነው ቤተሰቡን አውርቻለው ማለት ጓደኛ እንዲህ ሲሆን ያስጠላል። በሚዲያ ፊትም እንደዚህ ካሜራ ፊት ቆሜ ወይ ቁጭ ብዬ መናገር አልነበረብኝም ሙላ ማለት ነው። ማለት ወንድ ልጅ እንዲህ ሲሆን ያስጠላል እና ቤተሰቡንም አውርቻቸዋለው፣ ቤተሰቡንም አውርቻቸዋለው የራሱን ቤተሰብ ያለውን ነገር አሁን በቅርቡ ጸበል እንወስደዋለን፣ አይ ወይ ሐኪም ቤት እንወስደዋለን እያሉኝ ነበረ። ግን የሐኪም ቤት ጉዳይ አይደለም። የሆነ ነገር አው ሰው ተናግሮ የሚረሳ ከሆነ የሆነ ችግር አለ ማለት። ማለት የሆነ ነገር አጠጣችሁ እንዴ ምናምን እስኪል ድረስ ማለት ነው። መድኃኒት ሰጣው ነው እንዴ ማለት ያልጠበኩት በሰላም አብሬ የነበርኩት ጓደኛዬ ባንዴ ሌላ ታምር ውስጥ ሲገባ ከኔ ባኔ እንጂ አይምሮዬ ነው የተነካና በጣም እኔ እንጃ ይቅርታ አርጉልኝ። እኔ ይህን መናገር አይጠበቅብኝም፣ መናገር አልነበረብኝም ግን ከእናንተ የሚደበቀው ነገር የለም ብዬ ነው። የማታውቁት ነገር የለም፣ ሁላችሁም ሁሉን ነገር ታውቃላችሁ። እነሱ ያሳልፉትን እናንተ ታውቃላችሁ። እና በዚህ መሀል እሷን እኔም እየጠበቅኩ ነው ያለውን ነገር እና ፍቅር በግዴታ አይሆንም ማለት ያለው ነገር እኔ እንጃ በጣም ማለት ደበረኝ ያለው ነገር

አንቺ ነው ማለት ይሻላል። አንዴ እሱን ነው አዲ፣ እየውማ ስሚኝ፣ እኔ ላስረዳሽ። እኔ ነው መናገር አይችልም አንተ

ስንት ነገር እኮ አርገሽው አልኩ፣ ልጁን እኔ እንደው እስከ ዛሬ አልተናገርኩሽ። አንቺን ያላወራው ራሳችሁ የጀመራችሁት ነገር የነበረው አይችልም ነው አዲ

ምንድን ነው ያደረገው ልጁን? እኔ ምንድን ነው ያደረገው? እየሰማኸኝ ነው? ከአንቺ እንደማለው ጓደኛዬን እንዲህ በመሆኑ ማለት ነው። እስከ ቤተሰብሽ ነው፣ እስከ ቤተሰብሽ ነው። ዝም የምልሽ እንዳይመስልሽ ልልሽ ፈልጌ በጣም እንድታቂ ነው።